ሰላም ጤና ይስጥልኝ እንደምናላችሁ ውዴ ቻናል የተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጥያቄያችሁ መሰረት የበርበሬ አስተጣጠብና አዘገጃጀትን ይዤላችሁ ቀርብ ያለው እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተታችሁንም ደውል ጊዜ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ተመልከቱ። ወደ አሰራሩ እንሄዳለን። በቅድሚያ ዚጋ በርበሬ አዘጋጅቻለሁ። በርበሬውን ከማጠቤ በፊት አንዳንድ አፈር ድንጋይ ቆሻሻ ያለውን ቆሻሻ በደንብ ለቅመን በርበሬውን እንደዚህ እናዘጋጃለን። ይህ የተለቀመ በርበሬ ነው ማለት ነው። ከማጠባችን በፊት እንለቅማለን። ከዚያ በኋላ ሶስት ሳፋ ላይ ውሃ ሞላ ሞላ አድርገን እናዘጋጃለን። ንጹሕ ውሃ እንደዚህ ሞላ ሞላ አድርጌ አዘጋጅቻለሁ እንደምትመለከቱት ነው። ይሄው ሶስት ሳፋ ላይ ውሃ ካዘጋጀን በኋላ ማጥለያ ያለው ወንፊት እናዘጋጃለን። እንደዚህ አይነት ወንፊት ቢሆን ጥሩ ነው። እንደዚህ ሰፋ ሰፋ ያለ ማጥለያ ያለው ማለት ነው። እንደዚህ አይነት ቢሆን ቶሎ ቶሎ ውሃው እንዲወርድ ያደርጋል። ከዚያ በኋላ ማጥለያው ላይ በርበሬውን እናደርግና ቶሎ ቶሎ ማጠብ ነው። የመጀመሪያው ሰፋ ላይ እንደምትመለከቱት እንደዚህ አድርጌ አጠብሁት። ብዙ ጊዜ መውሰድ የለብንም። አነስ ያለ በርበሬ ከሆነ የምታዘጋጁት እርጥብ ጨርቅ በመጠቀም አንዳንዷን ዛላ እያነሳችሁ ማጽዳት ትችላላችሁ። ግን እንደዚህ ደግሞ በጣም ቀላል ነው። እንደዚህ እያደረጉ ተመልከቱ። ሁለተኛው ሳፋ ላይ እንደዚህ ደግሞ አዙሪዋለው። ይሄው የሁለተኛው ሳፋ ላይ ደግሞ እንደዚህ ካደረኩ በኋላ ሶስተኛው ሳፋ ማጣሪያችን ነው ማለት ነው። ከዚያ በደንብ እያጠለልን ማስጣት ነው። እኔ እዚህ ጋር በአንድ ጄ እየቀረጹ ስለነበር ብቻ፣ ግን በደንብ ይታያል። ተመልከቱ። ይሄኛው ማጣሪያ ነው። ይው እንደዚህ ንጹሕ ውሃ እስከሚወጣው ድረስ አጠራሁት እንደዚህ እንደዚህ እያደረግኩ እንግዲህ ሁሉንም ያለኝን በርበሬ አጥቤ እጨርሳለሁ እንዳልኳችሁ ነው ቶሎ ቶሎ ለማጽዳት ለማጠብ እንዲመቸን ሶስት ሳፋ ውሃ ብናደርግ ጥሩ ነው እንደዚህ እያደረግኩ እንግዲህ በርበሬን ያዘጋጀሁትን በርበሬ አጥቤ እጨርሳለሁ የማሰጣበት ማስጫ ግን ማዳበሪያ ወይም ኬንዳ ቢሆን ይመረጣል ይኸው እንደምትመለከቱት ነው ደግሞ ከአምስት ኪሎ በርበሬ ላይ ያወጣሁትን ቆሻሻ ላሳያችሁ። የመጀመሪያው ሳፋ ይሄ ነው። ይሄኛው ደግሞ ቀጥሎ ያለው ያጠቡበት ነው። ማጣሪያን ሶስተኛውን ደግሞ ላሳያችሁ፣ ይህን ይመስላል። እንግዲህ በርበሬ ስታጥቡ እንደዚህ ብዙ ቆሻሻ ነው የሚወጣው። ይሄኛው የበርበሬ ፍሬ ነው። የበርበሬውን ፍሬ ደግሞ በጠቅጣቃው ወንፊት አጥበን እንደዚህ እናጠለዋለን። ይሄው ጨርሻለሁ በርበሬውን አጥቤ። ከዚህ በኋላ በደንብ አድርገን ማስጣጣት ነው። በርበሬውን በምናዘጋጅበት ጊዜ ግን ፀሐይ መኖር አለበት። ፀሐይ ከሌለ ይበላሻል። በፀሐይ ጊዜ እንደዚህ አጥበን ከደረቀ በኋላ አስቀምጠን በምንፈልግበት ጊዜ ቅመማ ቅመም እየጨመርን ማስፈጨት እንችላለን እንጂ ፀሐይ ሳይኖር በርበሬ አይታጠብም ስለሚበላሽ ማለት ነው። አንድ ቀን የሚሆን ሁለት ቀን የሚሆን ይበቃዋል፣ ቶሎ ስለሚደርቅ ግን ፀሐይ ሲኖር ማዘጋጀት ይሻላል ማለት ነው። እንግዲህ እንደዚህ ብና አድርጌ አስጣጠዋለሁ። አልፎ አልፎ ገልበጥ ገልበጥ እያደረገው እያስጣጣው በርበሬው እንዲደርቅ አድርጋለሁ። እዚህ ጋ ቅመማ ቅመም ነው የው እንደ ሁልጊዜው ሁላችንም እንደምናውቀው ከዚህ ቀደም ቪዲዮ ሰርቼ የላችኋለሁ። ስጠይቁኝ ስለነበረ ነው ዛሬ ሙሉን ይዤላችሁ መጣሁት። ነጭ ሽንኩርት የምችለውን ያህል ልጬ ሌላውን አጥቢዋለሁ። የአበሻ ቀይ ሽንኩርት መጠኑን ከፈለጋችሁ ኮሜንት ላይ ጽፍላችኋለሁ። በሶ ብላ ፍሬው የበሶ ብላ ፍሬ እርጥቡን ማለት ነው። ዝንጅብል ተልጦ ታጥቦ የተዘጋጀ ዝንጅብል፣ የሮዝመሪን፣ የጥብስ ቅጠል እንደ ፍላጎታችሁ፣ እሱ እንደ ፍላጎታችን ነው። እዚህ ላይ እኔ ጦስኝ ለጊዜው ስላልነበረኝ ጦስኝ አላደረግኩ። ስታስደልዙ ጦስኝ ብታደርጉበት ሽታው ራሱ በጣም ነው የሚጣፍጠው። ግን እኔ ከደረቅ ቅመሙ ጋር ጨምራለሁ ማለት ነው። እንደምትመለከቱት የጥብስ ቅጠል በትንሹ ነው ማድርገው ትንሽ ይበቃኛል። ይሄው እንደዚህ እንደምትመለከቱት እርጥብ ቅመሙ እንደዚህ አዘጋጀው ለማስደልዣ እንዲሆን ማለት ነው። እንደዚህ ቀላቅልሁት። ከዚህ በኋላ ብትፈልጉ በሙቀጫ ከፈለጋችሁ ደግሞ የሽንኩርት መፍጫ ትልቁ የሚደልዙ አሉ፣ በየአካባቢው በዛ ማስደለዝ ትችላላችሁ። እኔ ቅመሙን ለብቻ እንደዚህ ቀላቅለውና በርበሬውን ለብቻ ይዤ አስደልዤ እመጣለሁ። ያው ሲደለዝ አልቀርጽላችሁም ስለማይመቸኝ ማለት ነው። ትንሽ ሄድ ብዬ ነው እንትን እምለው፣ ለዛ አይመቸኝም ለመቅረጽ። እንደዚህ እርጥብ ቅመሙን አዘጋጀሁት። ሲደለዝ አሳይን ለምትሉ ማለት ነው፣ ስለማይመቸኝ ነው ለመቅረጽ። ሳስፈጭና ሳስደልዝ አላሳያችሁም። ቀላል ስለሆነ በርበሬው እንደዚህ ከደረቀ በኋላ እንደዚህ ቀንጠስ ቀንጠስ እናደርገዋለን። ይሄው እንደዚህ አድርጌ አዘጋጀሁት። ይሄው ከደረቀ በኋላ እንደዚህን ቀነጥሰዋለን። ፍሬውንም በርበሬውን አንድ ላይ ቀላቅዩዋለሁ። እያችሁት በጣም ነው ደስ የሚለው። ከልሮ ራሱ በጣም ነው የሚያምረው። ከዚህ በኋላ እርጥብ ቅመሙንና በርበሬውን አስደልጄው ተመልሼ እመጣለሁ። ይኸው ላዩ ላይ አድርጌ ማለት ነው። አንድ ላይ አሁን አልቀላቅለውም፣ ለየብቻው ብቻው ስለሆነ ከዚያ በኋላ ነው የሚቀላቀለው። ይኸው እንደዚህ አስደልጄው ተመልሼ መጥቻለሁ። ተመልከቱት፣ በጣም ቆንጆ ሆኖ ነው የተደለዘው ሽታው ይጣፍ ጣል እንግዲህ፣ እንደዚህ አዘጋጅታችሁ ሞክራችሁ ደግሞ ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። እስካሁን ላይክ ያላደረጋችሁ ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ ያግዘኛልና ና ላይክ አድርጉ። እኔ ጊዜ ወስጄ ነው እንደዚህ የምሰራው። እናንተ ደግሞ ላይክ በማድረግ ሌሎች ቪዲዮዎች ሌሎች ሰዎች እንዲመለከቱት አድርጉልኝ ማለት ነው። እኔ በፌስታል እንደዚህ አድርጌ እፍና አድርጌ ለሁለት ቀን አሳድረዋለሁ። ከፈለጋችሁ እዚሁ ሳፋው ላይ ድምድም ምታደርጉትና እላዩ ላይ ደግሞ ትንሽ የበሶ ብላ ፍሬው የምገጋችሁ ያስቀራችሁት በሶ ብላ ካለ እላዩ ላይ እፍን አድርጋችሁ ለሁለት ቀን ማሳደር ትችላላችሁ። እኔ በፌስታል እንደዚህ ንጹህ ፌስታል ላይ ካደረኩ በኋላ ቁጥር አርጌ ለሁለት ቀን አስቀምጠዋለሁ። ግልጽ ያደረኩላችሁ ይመስለኛል። ያው ቅር ያላችሁ ያልገባችሁ ነገር ካለ ደግሞ እንደ ሁልጊዜው ኮሜንት ላይ ጻፉልኝ በምችለው መጠን እመልሳለሁ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እንደዚህ አድርጌ ለሁለት ቀን አስቀምጠዋለሁ። ድምድም አድርገን ማለት ነው። ከዚህ በኋላ ደግሞ በሁለተኛው ቀን ንጹህ ማስጫ እናዘጋጅና በደንብ አርገን እንዲደርቅ፣ ይኸው ተመልከቱ በሁለተኛው ቀን እንዲደርቅ እያስጣጣን ከዚህ በኋላ ማድረቅ ነው። በበጋ ሲሆን እንግዲህ ሁሉ ነገር ቀላል ነው የሚሆነው፣ በርበሬውም ይደርቃል። እንደዚህ ስታስደልዙትም ቶሎ ይደርቅላችኋል። ብናድርጌ እንደዚህ አስጣጠዋለሁ። አልፎ አልፎ እያስጣጣው እንግዲህ በርበሬው እንዲደርቅ አደርጋለሁ። ደረቅ ቅመሞቹን ደግሞ ላሳያችሁ። ይህው ጥቁር አዝሙድ ታጥቦ ጥቁር አዝሙድም ታጥቦ ደርቆ የተዘጋጀ ነው። ይጸዳል ማለት ነው። ጥቁር አዝሙድን አመሳመስ ሳድርግ ሽታው ቆንጆ እስከሚሆን ድረስ ጥቁር አዝሙዱን አመሳመስ አድርገዋለሁ። በሽታው ማወቅ ትችላላችሁ ማለት ነው። ኮረሪማውንም እንደዛው ቆንጆ ሽታ ሲያመጣ ኮረሪማውም ይበቃዋል። ከዚህ በፊት የሰራሁት ቪዲዮ ላይ መጠኑን ሁሉ ግልጽ እያደረግኩ ነግሬያችኋለሁ። አስተጣጠቡ ብቻ ነበር የቀረኝ። ዛሬ ደግሞ ከናስተጣጠቡ እንደዚህ ሙሉ ቪዲዮ አጠር አድርጌ ሰራሁላችሁ። ቪዲዮ ረጅም አይደለም፣ ብዙ ጊዜ ነው የሚወስድብን ስንቀርጽ ምን ስንል፣ እናንተ ግን እንዳይሰለቻችሁ አጠር አድርጌ እንደዚህ አቅርቤላችኋለሁ። ኮረሪማው እንደዚህ አመሳመስ አድርጌ ከጨረስኩ በኋላ ነጭ አዝሙድ ነው። ነጭ አዝሙዱም አፈር ካለው መልቀም የማትችሉ ከሆነ እጥብ አድርጎ በወንፊት ማጥለልና ማስጣት ይቻላል። አንዳንዴ በጣም ብዙ አፈር ይኖረውና አልለቅም ስለሚለን ማለት ነው። ነጭ አዝሙድንም ወርቃማ እስከሚሆን ድረስ አመሳ ያደረግኩት። ከዚያ በኋላ ከሙን ነው በትንሹ ከሙን በትንሹ ነው የሚያስፈልገን ይሄው መጠን ኮሜንት ላይ ጽፍላችኋለሁ የተጠቀምኳቸውን ግብአቶች ማለት ነው። ከሙንም አመስ አመስ ያደረግኩት። ቅርንፉድ ደግሞ አበጣበጥ እስከሚሉ ድረስ አመስ እናደርገዋለን። እንደዚህ ስታመሱት አበጣበጥ ማለት ሲጀምር እናወጠዋለን። ይኸው እንደምትመለከቱት ማለት ነው። አብሽ ነው። አብሽ ደግሞ ተቀቅሎ ደርቆ የተዘጋጀ አብሽ ነው። አብሹን በፈላ ውሃ ለ15 ደቂቃ የሚሆን ቀቅየው ከደረቀ በኋላ መጠቀም ማለት ነው። ቀላ እስከሚል ድረስ እንደዚህ አብሹን ቆላሁት። ጨው ጨውንም አመሳመስ አድርገዋለሁ። ከፈለጋችሁ በፀሐይ ማድረቅ ትችላላችሁ፣ ግን እርጥብ ጨው እንዳይሆንባችሁ በደንብ መድረቅ አለበት። ጨውንም እኔ አመሳመስ አድርጌ እንዲደርቅ አድርጋለሁ። በነገራችን ላይ በርበሬ ይታመሳል። እኔ ግን ዛሬ ሳይታመስ የሚዘጋጀውን ነው ማሳያችሁ። ብዙን ጊዜ እናቴ ስታዘጋጅ በርበሬውን አመስ አድርጋ ነው፣ እጅ እስከሚያቃጥል ድረስ አመስ ታደርገዋለች። ከዛ በኋላ ነው የሚፈጨው እኔ ግን እስካሁን እንደዚህ በጥሬው ነው ቀለል ስለሚለን መስራት ማለት ነው። ቅመማ ቅመሞቹን ደረቅ ቅመሞቹን እንግዲህ በርበሬው ላይ እንቀላቅላለን። ኮረሪማውን አደረገው፣ የታመሰ ኮረሪማ፣ ጥቁር አዝሙድ አደረገው። ይሄ አብሽ ነው። ሁሉንም አመስ አመስ ሳደርግ አሳይቻችኋለሁ። ይሄ ደግሞ ነጭ አዝሙድ ነው። ከሙን፣ ቅርንፉድ ጦስኝ ያው መጀመሪያ ሳስደልስ ስላልጨመርኩ በትንሹ በትንሹ ጦስኝ። ከዚህ በኋላ ቅመማ ቅመሞቹንና በርበሬውን በደንብ አድርገን መቀላቀል ነው። በርበሬው በደንብ ሲደርቅ ማለት ነው። እኔ አሁን ላስፈጨው ስለሆነ ቅመማ ቅመሞቹን አንድ ላይ እቀላቅለዋለሁ። በደንብ እቀላቅለውና ከዛ በኋላ ጨውን ነው ጨውን እኔ እዚህ ላይ በርበሬው ላይ አልቀላቅለውም። ወፍጮ ቤት ስለሆነ የምቀላቅለው በሌላ ፌስታል ጨውን ለብቻ ይዤ ሂጄ አስፈጫለሁ። ለምንድን ነው እንዳይለዝዝ? መብራት ቢጠፋ አጋጣሚ ማስፈጨት ባትችሉ፣ ጨውን ከቀላቀላችሁት ያለዝዘዋል ማለት ነው። ለዚያ ለብቻው ጨውን ይዤ እሄዳለሁ። ወፍጮ ቤት ቀላቅየው አስፈጫዋለሁ። አስፈጭቸው ደግሞ ምን እንደሚመስል ላሳያችሁ። ይኸው እንደዚህ ቆንጆ የሚያምር የሚጣፍጥ በርበሬ አዘጋጅቻለሁ። ተመልከቱት። እንደዚህ አድርገን በርበሬን እናዘጋጅ፣ ሞክሩት። ሃሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ ይደርሳችኋል። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የበርበሬ አዘገጃጀት ይህንን ይመስል ነበር። ስለተከታተላችሁ ስለምሰጡኝ ሃሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው።